ከወራው ነገር ላንሳለሁ መጀመሪያ ምን አወራህ። በዚህ ሳምንት እንደ አንድ ክርስቲያን ፕሮግራሙ ባይሆን ጥሩ ነበራል። ይህ ሀሳብን እደግፈዋለሁ። ሲቀጥል ደግሞ እኛ ሰርግ ብለን ሳይሆን ፕሮግራሙን ያዘጋጅ ነው እንደማንኛውም ሰው ኖርማል ቀለል ያለ ኢንቨንት ነበር ያስብ ነው የነበረው ማለት ነው። ግን ደግሞ ሰው መጣ ምናምን የነበረው ነገር ተቀየረ። የሰው ልጅ ነን እንሳሳታለን። በቃ የዛን ቀን አለፈ። በእንደዛ ሁኔታ ፕሮግራሙ ባይሆን ግን ጥሩ ነበር። ሲቀጥል ደግሞ እዚህ ዱባይ የመጡ ሌሎች ልጆች ነበሩ ትኬታቸው ለአጭር ቀን የሆነ ማለት ነው የግዴታ መሄድ ስለነበረባቸው በቃ ለእነሱም ስንል ፕሮግራሙን የዛን ጊዜ ያደረግነው ማለት ነው። አሁን ምናልባት ስናወራ ከሰማን እሁድ ምንደግመው ለምንድን ነው? አንዳንድ ሰዎች አልመጡም ነበር ለምን? ጾምም ስለሆነ ፕሮግራሙ ላይ መገኘትም ስላልቻሉ ደገምንላቸው ማለት ነው። ያ ማለት ምን ማለት ነው? በጾም ማድረጉን ፈልገ ማድረግ ደደፈልጌ ነው። ከዛ ባለፈ ግን ማን ነው? እስኪ የትኛው ሰው ነው? እና አብርሃም ብድራችንን ወስደዋል ወይንም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናችሁ? እኛ እንደተቀበልንና እኛ ያንን ነገር አስፍት እንዳደረግነው በምን እርግጠኛ ናችሁ? ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት አሁን ለምሳሌ ላይቭ ላይን አንተ የሆነ ሰው ጊፍት ሊሰጥ ይችላል። ምን እንበል እስኪ፣ አንበሳ አወረደልህ አንበሳ ልክ ሲያወርድ ልብ ፕሮፋይሉን ተጭነህ የማዳም ቅመም ነሽ ወይንስ ከአሜሪካ ነው የላከው ስጦታ ማለህ አንተን የሚጎዳ ከሆነ ይቅርብኝ ብለህ መልሰህ ታውቃለህ ወይ? በመጀመሪያ ደረጃ ማለት ነው የሰው ልጅ ወዶና ፈቅዶ ከወደደኝ ካደረገልኝ ይትስቆት ግን፣ አንዳንድ ጊዜ ደግሞ እንደ ሰው እንደ ህሊና እንዳለው ሰው ማድረግ ማልፈልጋቸውን ነገሮች ኖ እላለሁ። የትኛውም አሁን ለምሳሌ የትኛውም ሰው ተነስቶ ድንገት አሁን የማዳም ቅመም አስር አመት ለፍታ የሆነ ነገር ላድርግልህ በአንድ ይበት ላይ እሻልን ምን? ይሄ ምን ማለት ነው? ህሊና ስላለኝ ማለት ነው። ከዛ ባለፈ ደግሞ እኔ ከማንም በላይ ዩቲብ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰብን ማስተዳድራለሁ። ገባህ? ከራሴ አልፌ ቤተሰብንም ማስተዳድር ሰው ነው። አንደርስታንድ እንድታደርገው የምፈልገው ነገር ከዛ ባለፈ እኔ የጥቃቅን ብሮች የሆኑ ነገሮች ምናምን እኔን አይፎግረኝም ወይንም እኔ ሊሸውደኝም አይችልም ረዳኝ እንደ አንድ ህሊና እንዳለው ሰው ግን ኖ ማለት ያለብኝ ነገር ላለው አሴፕ ማድረግ ያለብኝ ነገር ግን አሴፕ አደርጋለሁ። ስለዚህ አሁን ላይ በዛው ላይ ጨምረ የምትመልሰው አሁን እዚሁ በጠየካኝ ነገር ላይ አሁን ጊፍቶች ይሰጣሉ አይደል? ላይቭ ላይ ጊፍት ይሰጣል። ማንንም ምን እንደሆነ ሳታች ይሰጡሃል። ነገር ግን በግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን የሚያለቅሱ ልጆች መጥተው እንደዚህ እንደዚህ ሰጠው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን፣ በመጀመሪያ ደረጃ ማለት ነው። አንዳንድ ጊዜ ቤተሰብ ስትሆን እና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት እራሱ ስለፈለጉ አይደለም። ሌላው በሚሊዮን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ ነው፣ የተለየ ነገር ኖሮ አይደለም። አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ። አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ። እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ እንደው ከልምድ ብት ነው በሆነ ችግራቸው ላይ እንዲህ እንዲህ እኮ ሲሆኑ አግዛለሁ፣ እንዲህ እንዲህ እኮ በሀሳብ ረዳቸዋለሁ። እንደዚህ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለን በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰጥተው እንደው በችግራቸው ጊዜ ደርሳችሁላቸው ታውቁ ይሆን? ይህንን ጥያቄ ልጠይቅ። አሪፍ ነው ያነሳኸው ጥያቄ፣ አሪፍ ነው የምል፣ ግን ደግሞ ምን አለ መሰለህ የሆነ አንተ ያደረግካቸውን ነገሮች ይህንን አድርጌያለሁ ብሎ መናገር ጥሩ አይደለም። ግን ደግሞ እንደ ጥያቄ ይሄኛው ሰዓት ወንድም ይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው። በነገር ላይ አንተንም ፕሮቴክት ለማድረግ ሆነ ልንግ ችግር የለውም። በጋራ አልፈለግም ግን እነግርሃለሁኝ እኔ የትኛውም ሰው የትኛውም የማዳም ቅመም እኔን ዋትሳፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም። ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ። ከዛም ባለፈ ደግሞ ማለት ነው። እህታቸው እህቶቻቸው ሊሆን ይችላል አባታቸው እናታቸው የሆነ ነገር ታመው ተኝተው፣ ከፈለክ ወደ ኋላ አድርገህ የኔን የዩቲ ቪዲዮ ማየት ትችላለህ። ብዙ የእርዳታ ቪዲዮዎችን ሰርተናል፣ ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖር በሸንበቆ ቤት ውስጥ የሚኖሩ አፍርሰን ምርጥ ባለ ሶስት መኝ ተባለው ለምኝታ እያለን ቤት ሰርተን ብዙ ነገር አሳልፈን ነው የመጣነው። ዛሬን አይደለም ማየት ያለበት አንድ ሰው ስለ እኔ ማወቅ ከፈለክ የዛሬ ቪዲዮ ከትላንት የተለቀቀውን አይደለም ማየት ያለብን። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው። ለመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህን ነገር አሁን እኔ አድርግ ያለው ብዬ መናገር አልፈልግም፣ ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይክፈለኝ ላደረግኳቸው ነገሮች ማለት ነው። ክፉም ሰርቼ ከሆነ ጥሩም ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ይሰጠዋል? ለምን ይሄ ነገር ይደረግለታል? ለምን ይሆናል ለሚሉት ጥያቄዎች እኔ ምን መልስም የለኝ ማለት ይችላል። ምንም ኢዚ ነገር ነው ለኔ ወይንም ደግሞ ምን ልበለህ መሰለህ፣ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታ አርግልኝና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ፣ ምን አልክ ያንተ ፊት ወደዛ ነው ገባ ለእናንተ ብለው ያሰሩትን ኬክ እናንተም ብለው የመጡትን አክብረስ ታናግራቸውን ያላየው አንደኛም አላጆም ክብር አለኝ እንኳን ብትል እኔ ሲመስለኝ ለይቱ ብስትል እንጂ እነሱን ታከብራለህ። እሚ እኔ አንድ ምን ትን የለኝም፣ ገብታ ማየት ትችላለህ። እኔ ራሴ ሪከርድ አርግቼ ፖስችዋለሁ። ክብር አለኝ ካልክ ደግሞ ክብር እንዳለህ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሀምዱሊላ በራሴ ሰርቼ ወጥቼ ምገባን ምንም ያንተን የሚያሳየኝ ጉዳይ የለኝም። ግን ስለ እህቶቼ አሁንም ዛሬም ነገም ከነገ ወዲያ ድብና አድርጎ ስለ እህቶቼ ያገባኝ። እየሄዱበት መንገድ ጥፋት ከሆነ እነግራቸዋለሁ። የመቀበል ያለመቀበል ሲቀጥል፣ በግ የሚባሉት ደግሞ ለምን መሰለ? በጎች ምናምን የሚባሉት እኔ ምላቸዋለሁ። አንዳንዴ ግን ምላቸው የሚሉት የሆነ ነገር ሲባሉ አንቺ ሸርሙጣ ብላ መታ ትሳደባለች። አንቺ የሆነ ነገር ብላ መታ ትሳደባለች። እኔ ከእሷ ጋር ምን ጉዳይ አለኝ? የሚጠቅማትን ነገር ወጥቼ ስነግራት መታ ከሰደበችኝ ኦፍ ኮርስ ዛሬም ነገም ከነገ ወዲያም ለሚቀጥለው አመት በግ ነች መታ። የሚጠቅማትን ነገር ነግሪያት መታ የምትሰድበኝ ከሆነ በግ ናት። ገባህ አይደል? እኔ ከአንተ ጋር ፐርሰናል ችግር የለብኝም። ስለ እህቶቼ ግን ነገም አሁንም ጥፋት ላይ ከሆኑ እነግራቸዋለሁ። ቴንክ ዩ። እኔ ስሜ ስለተጠራ ነው። በነገራችን ላይ ማቲ መሲ ብሏል ስላሉኝ ማቲ ነው እና ተስፍሽን እና ረጁን ነው የማውቀው፣ ሌላ ሰው አላውቅም። በነገራችን ላይ ምክንያቱም ብዙ ጊዜ በስራ ስለማሳልፍ ማለት ነው። ነገር ግን እኛ ማቲን የመናገር መብት አለ፣ ምክንያቱም ማቲ ወንድማችን ነው። አረብ ሀገር ያለ ነው ያለው። ነገና ቸግሮናል ብንለው ወዶ ሳይሆን በግዱ ሮጦ የሚመጣልን ወንድማችን ነው። ናቲን የመቀጥቀጥ መብት አለን፣ መብታለን። እሱም ነገ እኛን የመናገር መብት አለው። እኔ ግን አብርሽ አትንከ። አብርሽ ይመስለኛል ስምክ ለአረብ ሀገር እህቶች አዝናለሁ ስትል፣ በነገራችን ላይ መግባት አልፈለግኩም። አንድ ጊዜ አዳምጪኝ። በመጀመሪያ ደረጃ እናት ንግግርሽ ደስ አይልም። እኛ ልናወራ የመጣንበት መንፈስና የአንቺ

ይችር የለም ሱራየተባአለ፣ አንድ ነገር ማወቅ አለብሽ። የምታወሪበት ንግግርሽ እራሱ ያስጠላል። ገባች። ስለዚህ ለምን መደማመጥ አለብን? እኔ ከአንተ ተረጋጋ መሲ። አሁን ቀስ እያለን እየተወያየን ነው ያለን። እነዚህ ሰዎች ብር በልተዋል ስለተባሉ ቀደም ረጅው ላይ ጠይቀው ማቴ ኦርቶዶክስ ነህ አደለም? ለምን በዚህ ጾም ሰዓት ለምን እነሱ እንኳን አለች እ ማቲን ነው የምጠይቀው አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ። መልሻለሁ። ድጋሚ አሁን ሳምንት ማቲን ለእኔ አልሰማሁም። እኔ እኔ አልሰማሁም ስላልሰማሁ ጠይቀዋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረግኩ? አንደኛ ይሄ ማቲ ጠይቀኝ። እኔ ማቲ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ እጠይቀዋለሁ። አብርሃም ግን አንተን ጥያቄ ልጠይቅክ፣ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅክ፣ እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጭ አንድ ቀን ለዝች አረብ ሀገር ድምፆኛለ የምትለው ቪዲዮ አለ ወይ? አንደኛ ሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ ያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልግ ለምን ሙሉ ቡርች ከሊፋን አይገዙልህም? አይዶንኬር ወደሽ ከተደፋሽ ቢረግጦሽ አይፋል ለአመዳም እያለች ለእናንተ ጎጆ መሙያ ምስል ከግርድና ቶጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህ ማብረሽ እኛን አይወኩሉም። እንደዚ ይሄ ለሆኑ ጥንዶች ምናምን ጉሩፕ ሰብስቤ ምናምን እነሱን ሆዳቸው ልሆን አበዳን አላደርገውም። እኛን አይወኩሉም፣ አረብ ሀገር ላይ ያሉትን። የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። አስር ሰው ነው የተገኘው ስለሰሙን ነው አስር ሰው የተገኘው። ምኩ ወንድማችን አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኖ ማለት ነው። ግን ያደረጋችሁት ምንድን ነው? የብሽሽቅ አደረጋችሁ በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህን ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም፣ ቀንታችሁ ነው ስትል ቅድም ሰምቻለሁ እኔ ቅርታ አርግልኝ። እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን በቀናች አረብ ሀገር ለፍታ የእናቷም ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነአመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ ገዝ ታሰፈታ የሰው ሰርግ ላሙቅ ለምትል አይዶንኬር አይመለከተኝም ነገር ግን አብርሽ እኛም የተቃወምን ጠልት ከጥላቻ አይደለም በነገራችን ላይ አብርሽ ከጥላቻ እንዳታየው ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው አብርሽ ጋር ይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ እናንተ ጋር አይመጡ ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስ ስለሚመለከተ እውነት አንተ አረብ ሀገር የምትወዳችሁ አላችሁ። አረ ለምን ይሄ ቫኬሽናችሁ? ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው። እውነት አንዳንዴ ምን ትላላችሁ መሰላችሁ እኛ ስንረዳ እግዚአብሔር አይንም ሙዳ ተያዙ ብንሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ፣ ፓስፖርታቸው ተቀምቶ ሆስፒታል የተኙ መድኃኒት መግዣ አሉ። እነሱን ጎብኟቸው። እነሩታ እነማን እነማን ተሰባስባችሁ ማቲ ድራይቨሩን ለእኛ ያዘጋጃችሁትን ፍሪ ድራይቨር ለእነሱ አድርጉና እና አብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማሌሽ ላስ ነው። ሌላው ማቲን ደውዬ ከአንተ ጋር አወራለሁ። እንዳቀሪ ው ደሞ ፕሮግራም አለ እዛው እናውራለሁ። እንዳስቂ ላይ ተፍ አድርግ። ሳት ስቂ ነዋ በዚህ አጋጣሚ ነገር እኔም ልጠይቅና ኖርማ፣ እንደ አንድ ክሬኤተር፣ ዩቲብ ክሬኤተሮች ናችሁ፣ ብዙ ተከታዮች አሉሽ፣ እንደ ሁለት ደቂቃ ንገሪያቸው እና ረጅ ሰላም ነው እንዴት ነሽ ማሪዬ? ሰላም ነው አንዲላ አንድ ቀን አይ እባክሽ አስገቢኝ ብዬሽ ነበር። መቀል ላ ማርያምን አስታውስም። ግን ቀጥይ። በአስራ ሰባት ዓመት ነው ሀገር የገባኸው? አስራ ሰባት ዓመት ልጁ ባይ ነበርኩ። ቼ ግራ እንዳትገባ። ምናልባት እንትን አይልም ወይ አልቀዋል ግዜ አይትጨነቅ ልጅ ቤትስ ተጨርሸዋል እያለች ነበር። እና ሲሄድ ልጆቼ ከቤት ተባሮ ቤት ተከራይቶ ነው ያገኘኋቸው። ልካፍወጣው እና ደውዬ እና የመጣው ነው ስላት እሺ አንቺ ትገቢያለሽ ልጆችሽ ግን እንዳይገቡ አለች። እና ልክ እንዳለችን ከኤርፖርት መጥጦ ልጆቹ የተቀበሉ ዋልቻቸው ወንድሜ ይዞም ሄደ ወደ ቤት።

ምናልባት ቤተሰቦች ሀሳቧን ለመግለጽ አስራ ሰባት ዓመት ኖሯ የሰራችውን ጂፕላስዋን ቤት ቤተሰቦቿ ከልክለዋት እሷ ከሶስት ልጆቿ ጋር በቃ ኑሮዬን ልመስርት ብላ ወደ ትግራይ ክልል ስትሄድ እናትና ወንድምቶቿ ናቸው ተባብረው ከዛ ቤት አስወጥተዋት። አሁን እዚህ ፍትህ ፍለጋኛ ጋር የመጣችው ጀጎላ አዲስ አበባ ማለት ነው። ሶ እነዚህ ነገሮች ስለሚያሙን ነው። እነዚህ ነገሮች እየሆኑ ስላሉ ነው። እነዚህን ነገሮች እንድታግዟትም እግረ መንገዳችንን እንድታግዙን ስለፈለግን ነው ይህንን ነገር ያደረግንላችሁ። አሁን የምንፈልገው ከእናንተ ድምፅ እንድትሆኗት ነው። ብዙ ዋጋ የከፈላችሁላቸው ቤተሰቦችም ጭምር ተቀይረው ዋጋችሁን የሚያሳጧችሁ ብዙ የሚያለቅ ሱበቶች እንዳሉ ስለምናስብ ነው። ስለዚህ አስራ ሰባት ዓመት ዋጋ የከፈለችበትና እድሜዋን የጨረሰችበትን ነገር ተከልክላን ወደ አዲስ አበባ የመጣችው አሁንም እየተሳሰረች አለች። ምን ማለት እንዳለባት እንኳን አታቅም። ስለዚህ ይህንን ነገር እንድታዩት ነው። እግረ መንገዱን ብዙ ሰው ስላለ በየቤቱ በቃ እድሉን ስለማላገኘው ልንገራችሁ በሚል ነው። እናመሰግናለን። ኤኒወይ ከድምፅ እንድትሆንን ነው። ድምፅ እንድትሆንን ነው። እናመሰግናለን ሁላችሁም። ያለው ነገር ይሄንን ይመስላል። ሶ ስላገኘኋችሁ ደስ ብሎኛል። አብረሽ ስላወቅኩ በተለይ ዛሬ ነው ያው የተዋወቅ ነው ሚዲያ ላይ እባክህ መልካም ነገር በጋራ እንደምንሰራ ተስፋ አደርጋለሁ። መልካም ጊዜ ይሁንላችሁ። ይህንን ነው ማለት የምፈልገው። ረጁ ያልጨረሹ ነገር አለ በእንግሊዝኛ ስ ነገርተስትን አንድ ያልጨረስኩት ነገር አለ። ይሄ አዲሱ አካውንቴ ነው። በዚህ አካውንት ነው ለተወሰነ ጊዜ የምታገኙት። አብርሽ የዱባይ ቆይታችሁ አሪፍ ነበር ወይ? ይህንን ነገር ነው። ወደ ሰላም እንመለስ። ካልመጣሽ እሑድ፣ ካልመጣሽ አይነገረሽም። ያው ፎሎ አድርጌሻለሁ። አይ አብርሽ አኩርፎኝ ይሆናላ ብመጣም አይቀበለኝም። ችግር ነው ችግር ነው። ኤኒዌይ ተስፍዬ ስንመጣ እንጎበኛለን፣ እንመጣለን። እሺ የሞትሽን ቀን ማፋጠን ፈልገሻል? በቃ እሺ፣ እንትን እሑድ እመጣለሁ። ከቻርጃ ፊክ የሚያደርገኝ መኪና ማቲላክ ስንት ሰው ናችሁ ነው የምትመጡት? እኔ ብቻዬን ነኝ ኢንቻርጅ። ፈልጊ ያሰው ጀማው ናችሁ ነው ብቻዬን፣ አይከብድም? ብቻሽን አትፈሪም? ቦምብ እናፈነዳለን ምናምን ያላችሁ ሰዎች ነበራችሁ፣ እነማን ናችሁ ሲለው ወጣች። አሁን እንዴት አይደለም፣ ምንድነው አካውንቴን ፎሎ አድርጎት እኔ ያለው እያሉ ነው ቦስ፣ ፎሎ አርጉኝ። ቁጥራችሁን አስቀምቶ ለት እንሄዳለን። እኔ ካብሪሽ ጋር እኮ ችግር የለብኝም፣ እንሄዳለን። ሰርጉ ነው እሁድ ነው፣ አውዳው መልስ ነው የሆነ ነገር ልንገር ማለት ነው። የሆነ ነገር ልንገር፣ በጣም ፈን ያረጋል። ውርለታኔ ኮሜንት ላይ ነው መጥቶ የኮመቱት ያው ያዝናናቸዋል ብዬ አስቤ ነው። ረጅዋሉ ይመጡ እና ቤትስን ታይታኒክ ፊልም ላይ እንዳለው መርከቡ ላይ ሲዝናኑ መርከቡ ሰመጣሉ። ወላሂ እዚህ መጥተው ማለት ነው ኮሜንት ላይ እና አልሰመጠም ማለት አይ የኛ መርከብ አልሰመጠም፣ አይሰምጥም ወደ ወደፊት እግዚአብሔር። ለማንኛውም ጋይ ሁላችሁንም ከልብ አመሰግናለውኝ። አውርተን ስለተግባባን ደስ ይሎኛል። ሁላችሁም እሁድ አገኘለሁ መጣለሁ። መልካም ሌላው ደግሞ እንትኖቹን እየሄደን እንጠይቃችኋለን። ሆስፒታል ያሉትን እውነት ማቲ ነግራችሁና ከና ብርሽ ጋር ሄዳችሁ ትጎበኛላችሁ። በትክክል እንሄዳለን፣ ችግር እንዳታስቡ። እናመሰግናለን ገብታችሁ እንደዚህ